እና ዴዚሻ ሶሻል ሚዲያ ላይ ይጣላሉ፣ ሶሻል ሚዲያ ላይ ይታረቃሉ። ፍቅርም እንደዛው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ ሀገሬ ልጆች እንዴት ናችሁ? ሰላማችሁ በዝት ትረፍረፊ፣ በሌይ በያላችሁበት ቦታ ላይ ጠብቃችሁ፣ ሀባይቢ ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ ማለት ነው። ዴዚሻ እና አሌክስ ታርቀዋል ማለት ነው። እንግዲህ ዴዚሻ እና አሌክስ ሲጣሉም ሆነ ሲታረቁም ሶሻል ሚዲያ ላይ ነው። በቃ የእኛ ቤተሰቦቻቸው ማለት ይቻላል ማለት ነው። ቤተሰብ ልጅ ሲጣላ፣ ጓደኛዎች ሲጣሉ ምናምን ቤተሰብ ያስታርቅ የለ አሌክስና ዴዚም በቃ ተመልካቾቻቸው ቤተሰቦቻቸው ማለት ይቻላል ማለት ነው። እና አይ አም ሀቢ በጣም በመታረቃቸው ደስ ብሎኛል ማለት ነው። ታርቀዋል ማለት ነው። እንኳን ደስ አላችሁ። ብዙዎቻችሁ አንዳንዶቻችሁ ናችሁ እንጂ ብዙዎቹ እውነት ለመናገር ይደሰታሉ። እና ሲጣሉ በቃ አሌክስን ቅጥቅጥ ታደርጉታል። አሌክስን ቅጥቅጥ ታደርጉታላችሁ ማለት ነው። እንግዲህ የእነሱ ልመዱት ማለት ነው። ሀባይቢ ይጣላሉ፣ ይታረቃሉ። በእርግጥ በሚወጣሉበት ሰዓት በውስጥ ቢሆን መልካም ነው፣ ግን ደግሞ እነሱ የሶሻል ሚዲያ ሰዎች ስለሆኑ በሚገቡበት እሷ ብቻዋን ስትገባ አሌክስ የት ነው የት ነው ብለው በጣም ብዙ ሰው የሚጠብቅ አለ። እሱም ደግሞ እሷም ስትገባ በጣም የሚጠይቃት አሌክስ የት ነው የት ነው ምናም በቃ እንደተጣሉ ያስታውቃል። እሱም እንደዛው ዴዚ የት ናት ምናምን ብለው ስለ በጣም ጥያቄ ህዝቡ ስለሚጠይቃቸው ለዛም ይመስለኛል እና ጸባቸውም ፍቅራቸውም ሶሻል ሚዲያ ላይ የሆነው ማለት ነው እና ታርቀዋል። ደዚሻ ደግሞ ደዚዬ እምር ብሎባት ያው እንትኖቿን ቪዲዮቿን አጥፍታለች። አይታይም እንዳይታይ ያድርገዋለች ማለት ነው ለአንድ ወር እያለች ነው እና አላያስማማቸው እንግዲህ። መልካሙን ነገር የወፈቃቸው ነው የምለው ለሁለቱም፣ እኔ ሁለቱም በነገራችን ላይ ያው መጀመሪያ ደዚህ ነው የማውቃት ከዛ ደግሞ ዴዚሻን ደግሞ ባሌክስ ነው እማቀው ማለት ነው። እና እኔ ለሁለቱም መልካሙን ነገር እመኛለሁኝና። እውነት ለመናገር በሚዋደድ ሰው መሀል ላይ በጣልቃ መግባት በጣም ከባድ ነው። በባለፈው ራሱ ብዙዎቻችሁ ስትወቅሱ ነበር። እሱ እንደዚህ እያደረጋት፣ ለምን አንቺ ራሱ መጥፎ ሰው ነሽ፣ እንዴት እንደዚህ ትያለሽ? ምናም ብላችሁኛል። አቃለሁኝ፣ ስሜታችሁን ተረድቻለሁ። የሚሆነው ነገር እኔ በጣም ነው እንትን የሚለኝ ማለት ነው ይሰማኛል። ግን ደግሞ የሚዋደድ ሰው እኛ እዚህ አሁን እሱ እንደዚህ ነው እንደዚህ እንደዚህ ነው ብለ መጥፎ መጥፎ ነገር ብንናገርም ማለት ነው፣ ሀባይቢ የሚዋደድ ሰው ተተተለያይቶ በቃ ዛሬ ቢጣሉ ነገ ይታረቃሉ በሚለው ያዙት ማለት ነው። እና ተረጋጉ። ዝም አንዳንዴ ዝም ማለት ዝምታ ወርቅ ነው። እነሱ ይታረቃሉ፣ እኛ ጨብጭበን እንቀራለን ማለት ነው። ያኔ እንግዲህ ለእነሱ ሲጣሉም ሲታረቁም እንትን ወደ ነፈሰበት ሳይሆን ዋጣ አድርጎ ያስማማቸው ማለቱ ሁ ለኔ፣ በቃ ይሄ ይሻላል ብዬ ነው የማስበው። ምክንያቱም እነሱ ይዋደዳሉ፣ ቢጣሉም ተመልሰው ይገናኛሉ። ፍቅር ካለ ደግሞ ምንም በቃ እንደዚህው ይቀጥላል ማለት ነው። እንዳውም የሆነ ዲያስፖራ እና የመዳም ቅመሞች ታፍ፣ በጣም ይዋደዱ ሰዎች ዛሬ ሀቢባ ቤት ታሪክ ስሰማ ነበርና እሱን በጣም ነው የምወዳት፣ እሷን በጣም ነው የምትወደው። ግን በቃ እሱ በጣም ሲበዛ ቀናተኛ ነው ማለት ነው። በእርግጥ አሌክስና ዴዚን ላይ ቅናት ነው ያለው ማለት ነው። ቅናት አለ፣ አለመተማመን አለ። እና ወንድ ልጅ ደግሞ የሰማው ታሪክ በጣም በጣም ከሚባለው በላይ በጣም የሚቀና አስባችሁታል በቃ እያወራችሁትን ሁሉ ስክሪንሹት ቤተሰብም ጋወራች ጓደኛም ጋወራች በቃ ስክሪንሹት አንስታ እንድትልክለት ነው የሚፈልገው እና በቃ እሷ የምትሰራው መዳን ቤት ነው እሱ ደግሞ የሚኖረው አሜሪካን ሀገር ነው በጣም ብዙ ነገር ውለታ አድርጎላታል ሙዚቃ ማሰርቶላታል። በጣም በገንዘብ በጣም ደግፏታል። ግን ደግሞ በቃ ልትለያይ ስትል በቃ ያንን ሁለት ሀዋሳ ለያዛት መለያየት አልቻለችም ነበር እና እኔ ዛሬ የሰማሁት ሀቢባ ቤት የሰማሁት ታሪክ በጣም የሚገርም ያው ወንድ ልጅ በጣም ሲቀና መጥፎ ነው። ገባችኋ? ወደ እርምጃ ይሄዳል። ቀናት በጣም መጥፎ ነገር ነው። አስቡት እንግዲህ ፍቅረኛችሁ ሆኑ፣ እስክሪንሾት ያወራችሁትን ቤተሰብ ጋር ወራችሁም፣ ጓደኛም ጋር ወራችሁ እስክሪንሾት እያነሳሽ ላኪልኝ ስትባሉ በጣም ስትረሳ አለሁ። ደስ ይላል እኮ ወንድ ልጅ ሲቀና፣ በእርግጥ ሳይበዛ፣ ቀናትም ሳይበዛ ደስ ይላል። በምትወዱት ሰው ነው የምትቀኑት። የማትወዱት ከሆነ እኮ ምን መስሉ አይታያችሁም። ማይዶን ከተላላችሁ ግን በምትወዱት ሰው በጣም ቅናት አለ ማለት ነው። እንግዲህ ዴዚሻም በጣም ስለምትወደው ሌላ ሰው ስጋ ሲጫወት ምናምን በጣም ትን ይላታል። በቃ አሌክስ እንዳውም ጎበዝ ሆኖ አሁን ላይ ሁሉን ነገር ገደብ ያበጃል ብለን ተስፋ እናደርጋለን። ግን በመታረቃቸው አያም ሀቢ ደስ ብሎኛል ማለት ነው። ግን አንድ የተማርኩት ነገር አለ ማለት ነው በሚጓድር ሰው መሀል ጣልቃ ገብቶ አንዱን ደግፎ አንዱን ነቅፎ መናገሩ አግባብ እንዳልሆነ ተረድቻለሁ ማለት ነው። እና ያው እንግዲህ እኔም ከዚህ በፊት ነው አሌክስ እንዳውቅሽው ነበረ አንድ ቪዲዮ ሰርቼ ነበረ እንደዚህ እንደዚህ ተናድጄ። ግን ደግሞ አንዳንዴ ልትናገሩ ትችላላችሁ፣ ግን ያስተምራል። እና በጣም ነው የሚያስተምረው ለእኔ በጣም አስተምሮኛል። ምክንያቱም በሚዋደድ ሰው መሀል ላይ ጣልቃ መግባት አግባብ እንዳልሆነ አሁን ላይ ተረድቻለሁ ማለት ነው እና አያስፈልግም ብዬ አስባለሁኝ። በቤተሰቦቻችን እራሱ አይተናል ማለት ነው። የምር በቤተሰብ ራሱ ተጣልተው በዳ ምናምን እናንተ ረረድብን ብላችሁ ለምን እንደዚህ ታደርጋለች ለምን ለምን ለምን ብላችሁ እናንተ አምታችሁ ምንም ብላችሁ ምንም፣ ዙሮ ይገናኛሉ። ባልና ሚስትም ሆነ ፍቅረኛ ማጮችም ሆነ የሚዋደዱም ሰዎች ሆነ ተለያይተው በቃ የሚወደዱ ከሆነ ተለያይተው አይለያዩ ማለት ነው እና ጣልቃ ሶስተኛው ግን ጣልቃ በጣም ከባድ ነው ማለት ነው እና ያው እንግዲህ ኮሜንታተሮች ዬም ተረጋጉ ማለት ነው ውዶች ዬ እሷ የሚሆናትን መርጣለች የሚሆናትን ታውቃለች በነገራችን ፍቅር በጣም ከባድ ነገር ነው እንደዚህ እኛ እንደምንለው ነገር ቁርጥ አርገን የምንጥለው ነገር አለም አሌክሳ ይሆንሽ ማማ ይሆንሽ ሰው ነው ምናምን ምናምን እያልን እሷ ስለምትወደው የሚሆናትንና የማይሆናትን እሷ ታውቃለች ማለት ነው። ደግሞ በጣም ስለምትወደው ይከብዳታል። እንደዚህ የምትወዱትን ሰው እንደዚህ ቁርጥ አድርጋችሁ መተው እንደዚህ ቀላል አይደለም፣ እኛ እንደምናወራው ቀላል አይደለም ማለት ነው። እና በጣም ከባድ ነው የምትወዱትን ሰው ትታችሁት ለመሄድ ማለት ነው። እና ከባድ ነው ስለምትወደው ስለምታፈቅረው እኛ ተተው ብናደርጋቸው የራሳቸውን ህይወት ቢኖሩ ልጅቷም ደግሞ ፈታ ትበልበት። የእኔ ወድ በጣም ነው እንጃ፣ በጣም ነው የምትመቸኝ ደስ የምትለኝ፣ በጣም ነው የምወዳት እንደዚህ የምር ወላሂ፣ በጣም ደስ ትለኛለች እና ትመቸኛለች። እናንተም ተረጋጉ ወዶችዬ፣ አትጨናነቁ። እሷንም አታጨናንቋት እናንተም አትጨናነቁ። ብቻ እንደው አድርጉላቸው መስማማት ወደፊት ደግሞ አሌክስ ከዴዚሻ ልጅ እፈልጋለሁ ሲል ነበረ፣ ማለት ነው። ወደፊት ደግሞ ተጋብተው በፍቅር የሚኖሩበትን ቀን ቅርብ ያደርጋላቸው ማለት ነው። እና ታርቀዋ ላይ ሀቢ፣ በመታረቃቸው ደስ ብሎኛል ማለት ነው። እንግዲህ ደስ ያላችሁ ኮሜንት አድርጉ፣ ደስ ካላላችሁ ደግሞ ወደ ስርባችሁ ማለት ነው። በብዛት ትደሰታላችሁ፣ የምር በብዛት የምትደሰቱ ናቸው ያላችሁ ታውቃለሁኝ። ዴዚሻና በዴዚሻና በአሌክስ የሚጨክል ልብ የለንም።